አንቺም ይሚም ይህን ልጅ እያገኛችሁ ውሸት አትደርድሩ አታስመስሉ። ይቅርባችሁ፣ በቃ ይቅርባችሁ፣ አታስመስሉ። ሁለታችሁም ምን ነገር ነው እየሰራችሁ ያላችሁት? በቃ እመኑ እመኝ፣ በቃ አንቺም፣ እሷም፣ አንቺም እመኑ፣ እና ከዚህ ልጁን አታገኙት። በቃ ያገባችሁም ምን ማለት ነው? አያገባችሁም፣ አያገባሽም። አንቺም በቃ እንደ ቅድሚያ አንተ ከቤት አሁን መማታት አሰሙ የምትባዩን ምንም ሰላም ይኖር በቃ፣ ከዚህ በላይ ምንድን ነው ሰላም? እንድወጣላችሁ ነው ከህይወታችሁ የምትፈልጉት? ወይ ወይ ከህይወታችሁ እንድወጣ ነው የሚፈልጉት? እንደዛ ነው ሰላም የሚስተካከለው? እንደዚህ ነው የምታስቢው አንቺ? አታገኙ ከተባላችሁ ለምድር የምታገኙት? እኛን እያስናቃችሁ ነው እናንተ የምታገኙት። ይህን ነው የምትፈልጉት? እናስንቀው እየዛተ እያስፈራራችሁ ስለሆነ እየዛተና እያስፈራራችሁ ስለሆነ ብቻ ዝቶም ያስፈራራ እና ህግ ባለ ህግ ሚዛናዊ ነው። ምንድን ነው የምታወሪው? ሰለም የሚከሱ ምና ተጠፋፋን አልተጠፋፋንም። ዛሬ እንግዲህ የመጣሁት ስለ ትናንትና ማብራሪያ ልሰጥ ነው። ማለቴ አልተግባባንም፣ አንዱ ከአንዱ ጋር አልተግባባም እና ራሴን እንደ ጥፋተኛ ከማለቴ በፊት መናገር ያለብኝ መናገር ስላለብኝ ነው። ትናንትና ሰን መቶ ቤት ምን እንደተፈጠረ አይታችኋል። ማለቴ ራሴን ጥፋተኛ ነኝ ብዬ ማሰብ አለብኝ። እንዴት ነው ተናዶ መቶ ውሰጂን ሲለኝ በዛ ሰዓት ወስዶ ሲጀመር ይሄ ማለት አልፈለኩም። ሄጅ አለው አልሄድኩም። እሱን ማብራራት አይደለም የፈለኩት። እሱ ከሄደ ሲጀመር ሌላ ችግር ነው የሚፈጠረው። ምክንያቱም ስለተናደደ ይጣላሉ ነው። ለምን ይሄ አደረግክ ምናምን በሚል ይጣላሉና ሌላ ሌላ ነገር ነው የሚፈጠረው። አንድ እሱ አለ፣ ሁለት ደግሞ ከቤት አባረርኩት። በሱ በጣም ተናዶብኛል። ማታ ረጅም ሰዓት ደውዬለታለሁ፣ ስልክ አይመልስም ረጅም ሰዓት ማለት ነው። እና ጠዋት ደጋግሜ ስደውልለት ነው ያነሳ። ሌላ ናግር እፈልጋለሁ እና ምናምን ብያዋለሁ። በዚህ ሰዓት ምናምን ነገር እና ምንድነው የኔ ጥፋት ማለት ለምንድን ነው የሚያናድደው? ይባስ እኔ እና እሱም ራሱ እየተጣላና ያለ ነው መናገር ነበረብኝ። ይሄ ይሄ ቦታ እኔስ ጀምር ሄጃላ አልሄድኩም። እሱ ማብራሪያ ልሰጠው አይደለም ምክንያቱም ልክ አይደለም ቢሄድ ራሱ እኔ ማስፈቀድ የለብኝም፣ ምክንያቱም ለጓደኛ ብዬ ሄድኩኝ። ብቻ መሄድ ስለሌለባት ግን ብሄድ ባልሄድ፣ ይሄ ጉዳይ ኮ የሚያጣላን ጉዳይ አይደለም። አደለ አንዱ ሰጣለ፣ ከዛ ሌላውም እየዋስ ነገር እየተበላሸ መጣ ማለት ነው። ምንድን ነው ማድረግ ያለብን እኛ? ከኛ ካልተግባባን አላቅም ምን ማድረግ እንዳለብኝ። ግን በጣም ስለተናደደ ቢያንስ እንኳን ማውራት አለብኝ። ምንድን ነው ምለው ቤት ስላባረርኩት እሱ እሺ ልክ ነው ይቅርታ ምክንያቱም ስለተናደደ እኔ ሆን ምንም ማድረግ አልችልም በሰዓቱ እየጎተተኝ ጉሳጅኝ ጉሳጅኝ እሱ ጋር ነው የሚለው ወሰድኩት ማለት ይጣላሉ ማለት ነው ስለዚህ እኔ ጥፋ ሰርቻለሁ አልሰራውም እና ምን አይነት ማብራሪያ ነው ለሱ የሚያስፈልገው አለቅ ግን ቢያንስ እንኳን ዛሬ አግኝቼው ስለምፈልግ ይቅርታ ማለት ካለብኝ ይቅርታ አለዋለሁ። ምክንያቱም መጣላት ስለሌለብን ግን ደግሞ እሱ ጋር ውሰጅኝ የሚለው ነገር ማቆም አለበት። ምክንያቱም መሄድ ቢኖርበት እንደዚህ ሌላ ነገር ቢፈጠር ከሆነ ራሱ ብሩክ ራሱ ይዞት ይሄድ ነበረ። ግን በቃ እንደዚህ መጣላት የለባቸውም። ስላባረርኩት ቢያንስ ይቅርታ ጠይቋለሁ። አልወስድህም ያልኩት ደግሞ ልክ ነው። ምክንያቱም ነገር መባባስ የለበትም መጣላት የለበትም እሱ ለወንድም ብሎ መጣላት የለበትም ምክንያቱም ሲጣሉ እርስ በእርስ ነው እንትን የሚሉት ምክንያቱም አንዱ አንዱ አደጋ ውስጥ ነው የሚገባው እና እንጃ እኔ ልክ ልስራ ልስራ አላውቅም በእኔ በኩል ባይቶ ልክ ነኝ ምክንያቱም ለጓደኛ ብዬ ነው ይህንን ያደረግኩት እሷም ቢሆን እንዴት ነው ጓደኛ ማለት እንዴት ነው አንዱ ለአንዱ ነው አይደለ እንትን የሚለው እሷን ብትሆን እኔ የሆነ ቦታ ልሄድ ካልኩኝ እሷ ከኔ ጋር አለች በቃ እርስ በርስ ስለምንደጋገፍ ነው፣ እና እኔ አጥቻለሁ ብዬ አላስብም። ይሄ ጉዳይ ስር እየከረረ ምናምን እየተጣላን እስከ ዛሬ ድረስ ያሳለፍነው እኮ አንዱ ከአንዱ ጋር እየተጠጋገዘ ነው አይደለ? ስለዚህ እኔ እሷን ማገዜ ስህተት ነው ብዬ አላስብም። አሁንም ቢሆን ቦታውን እጃለሁ ሳይሆን በቃ ብሄድ ራሱ ልክ ነው ብዬ ነው ማስበው እኔ በእሱ ቦታ ልክ አይደለሁም፣ ግን ለራሴ ልክ ነኝ ብዬ ነው የማስበው። ቤተሰቦች ብቻ አላቅም አላቅም መንንጃ ምን አይነት ሴጣን ገብቶ እኛን ሊበጠብጥ እንዳሰበው አላቅ መንንጃ። ይበቃል፣ ከዚህ በላይ እንዴ! እኛ ኮ ማድረግ ያለብንም በውስጥ እኮ የምናደርገው በጣም ብዙ ነገር አለ። የተወሰነው ነው አደለ? እዚህ ጋር መተህ የምናወራው። አንዳንድ ሰው አለ፣ ለምንድነው ቪዲዮ ይዛችሁ መታችሁ ምናምን ምክንያቱም ሁሉም ነገር በውስጥ ከጨረስን ሽንጨርሳለን ችግር የለውም። ግን ቤተሰቦቻችን እስከሆናችሁ ድረስ ፊት ለፊት መተን መናገር ስላለብን ማሳየት ስላለብን ነው። ምክንያቱም ማወያየትም ያለብን ነገር ማወያየት ስላለብን ነው። ምክንያቱም ከታች ጀምሮ ስንመጣ እናንተን ብለን ነው፣ ከእናንተ ጋር ነው ያደግ ነው። እናንተ ናችሁ ያሳደጋችሁ፣ ከእናንተ ጋር ነው እዚህ ድረስ የደረስ ነው። እና እናንተ ሁሉን ነገር ማወቅ ስላለባችሁ ነው የምንመጣው። እና በክፉ አትዩብን ለማንኛውም ግን አሰን እንጠብቀው። አላውቅም፣ ምን ማለት እንዳለብኝ አላውቅም። ግን እሱ ሚባስ እኔ እና እሱ ከምንጣላ ትናንትና እንደዛ ስላደረኩኝ ይቅርታ እለዋለሁ። አሁንም ቢሆን ሄጃለሁ ልለው ሳይሆን፣ ወይ ደግሞ እወስድሃለሁ ልለው ሳይሆን፣ ትናንትና ስለተፈጠረው ነገር ይቅርታ ብዬው ነገር ማብረድ አለብኝ። ምክንያቱም እኛም ተጣልተን ሌላውም ተጣልቶ ከሆነ አይሆንም፣ ቢያንስ እኛ ሰላም ሆነን የሌላውን ነገር መፍታት ስላለብን።

ይቅርታ እንደ ቀልድ ከቤት ከዚህ ብለሽ ይቅርታ እንደ ቀልድ ይቅርታ እንደዚያ አረጋግቶ አናግረኝ እና ደግሞ መሄድ ልክ አይደለም ነው ያልኩት።

የእናንተ ያንቺም የአይሚም እንትናችሁ በዛ ነው። እናችሁ ሰው የምትባሉት ነገር ማድረግ ትወዳለህ። ምንድን ነው ያደረግነው? እሺ ብሩኬ የሚያጠፋ ከሆነ ጥፋት የሚደርብ ከሆነ እናንተ ለምንድን ነው የምታጠፉት? ሰው ስትባሉ አሰሙ አንቺ የማሰሚው ምንድን ነው? ሰው የምታሰደቡት ሰውን የምታስተቡት ለምንድን ነው? እኛ ማለት ነው ማለት ማለት ምንድን ነው? እኛ የትኛውን ነገር አድርገን ነው ልክ ያሉና ነገር እኮ አላደረግንም። ሲጀመር ግን አንድ ነገር ልጠይቀው ስን እሺ፣ እናንተ ልክናችሁ፣ በቃ ልክ አይደለም ነው ልክ ነው ሳይሆን አንተ ምንድን ነው የምታስበው በወሬ እኔ ይቅርታ እንድትይኝ አይደለም ለራስህ ብዬ ነው እኔ ይቅርታ ምናምን አትበሉኝ እንደዚህ አትበይ አንቺም ሌሎቹም እኔ እንዲህ እንድሉኝ አልፈልግም ይቅርታ ምናምን ሲል ሌሎች ሰዎች የሚመስላቸው ይቅርታ የተባለ አይደል እንዴ ምንድነው ነው የምፈልገው ሄደህ ቤቱን አሳይተን ምናምን እሺ ቤቱን አሳይተን ምናምን ሄደህ ተጣልተህ ምክንያቱም እኔ እኮ ምን እንደምታደርግ ስለማውቀው እሺ እና ታዲያ እንኳን ተሻለክ

ነገር ሰላም ለማድረግ ነው ማንን የምን ሰላም ነገር እየቆሰቆሱ ሰላም አድርግ እሱን የምታገኘው ከሆነ ሰላም ይፈጣ እሱ የምታገኘው ከሆነ ድጋሚ ነገር እየተባባሰ ይሄዳል አንቺ ደግሞ የዛ ነገር ደጋፊ ሆነሻል ንገሪኝ ባልኩኝ ከቤቴ ውጣብለሽ የምታባሪኝ ለምንድን ነው ብሄድ ራሱ ልክ ነኝ ልክ ነኝ መሄዴ ልክ ነው ነገር አላልኩም አንዴ ሄጃለሁ፣ አንዴ አልሄድኩም ነው እያልሽ ያለሽ። እኔ ደግሞ አይደለም መልስ እየመለስኩ ልክ ነው። ብሄድ ራሱ ልክ ነኝ። እንዴ ምን አገባው? የሆነ ነገር ቢፈጠር ሀይሜ ነው ያለውበት ቦታ ብላ ብዙ ነገር ምንም እንትና ትለኝና፣ ብሄድ እራሱ መብቴ ነው። ነው እንደዚህ ከሆነ በቃ አንቺ፣ እሷም የምትሄድ እኛ ያገባንም ማለት ነው አይመለከተንም። ምን ከምን ጋር ነው ይሄው ልጁ ላለው ነገር እኮ ነው፣ ሄዳ አንቺ ለልጁ እየተደረብሽ ነው። ታገለሽ ማሐሰብ ምን ነው? እሷም አንቺም ለልጁ እየተደረባችሁ ነው። ለምን ልጁን አታገኙት? ልጁም አታገኙት ከሆነ ሰላም ይሆናል፣ ይስተካከላል። እናንተ እሱን እሽሩ ስትሉት ነገር እየተባባሰ ነው። የምን ቤት ናችሁ ነው ጥያቄ? እና ኖርማል ይክሰሳት፣ ይክሰሳው። ምን አገባት ልጅ አንድ ማስረጃ አለኝ ብሎ ስለመጣ ነገራቶች እስኪስተካከሉ ወይ አንድ ላይ ማውራት አለበለዚያ፣ ችግር መፍጠር የምትፈልጉ ከሆነ እሺ። እኔ በተገናኘው ቁጥር እየተጣሉ ምን አይነት ነገር ነው የሚፈጠው? አይገናኙም ነበር በሰላም ሄዳል። በቃ አርፎ መክሰስ ነው የፈለገው፣ ይክሰሰልን። እሺ ከሱ ህግ ባለበት ባለበት ሀገር ብዙ ችግር ይመጣል። ህግ እኮ በትክክል ነው የሚዳኘው። ምን ተፈጥሮ ነው የሚለውን ነው የሚያየው። ምንድን ነው ኬዙ ብሎ ያለው እንዴ? ህግ በውሸት ወንጅሉ ወይም ባልተፈጠረ ነገር በሆነ ነገር በማይሆነው ነገር ክሰሱ፣ ተደባደቡ፣ እኔ እፈርዳለሁ ያለው እኮ አይደለም። ህግ የተኛውንም ነገር ሚዛናዊ በሆነ መንገድ ነው የሚመራው። አያገባህም ከሆነ ማነው አያገባህም የሚያልክ? አንድ አንድ ይሰርሽና አያገባህም። ሃይሚ እህቴ ናት፣ የኔም እንደዛ፣ ብሩክም እንደዛ። አያገባህም ከሆነ እሺ፣ ሃይሚ እህቴ ናት አይደል? ብሩክ ወንድሜ ነው፣ አንቺም ጓደኛዬ ነሽ አይደል? ስለዚህ አያገባህም ነው ከሆነ እሺ፣ አንቺም አያገባህም ትበይ እሷም አያገባህም ትበለኝና እኔ አልደርስባችሁም። በቃ አያገባህም ነው አይደለ? እኔ አልመጣም። እዚህ ነገር ላይ ራሴን አገላለሁ። አያገባህም ብላችሁኛል። ለዛም ነው ከቤት ያባረርሽኝ። ሂድ ከዚህ ስትይኝ ያስታውቃል። ውጣ ውጣ፣ ከቤቴ ልክ ሰሎን ነው። አታገኙት ስላችሁ ሳላገኛችሁ ነው እና በሰላም ነበር የምታናግረው፣ ሳታዋሽ ነው። ምን አገባሽ? እናንተ እሄዳችኋል እኮ እንድታገኙት። ምን አገባሽ ስለሆነ የጠራሽ እንደዚህ ነው። አይ እኔማ እሄጃለሁ። እንኳን ለግድ እኔ ውል ከቤት ስላባረርኩ ብቻ

ማንም አላገኘውም። በቃ ለመጠየቅ ነው አይደለ? ሀይ ሄደችው አለቀ። እንዴ ለምን ትጠይቃለች? ለምን አይቀርም። ለብሩክ ብላ ነው። ሀይ ለብሩክ ብላ እኔ አያሳምነኝም። እንደዚህ በቃ አትዋሽ፣ ወይንም የሌለ ምክንያት አድርድሩ። ምንድነው ግን በጣም ውሸት ውሸት እያልክ ነው። ምንድነው እያልክ እንደሆነ ታውቃለህ ግን? አዎ ማለት እንዴ ሰው መቼም በሰላም ለሰው ተደርቦ አያወራም ማለት ለምን ለምን ይሆናል? ይሄ ምን ምን ማለት ምን? ማነው? የለማን ነው የተደረበው? አንች አንቺ ላይ ምን እየተደረብሽ ነው ግን? ተደረቢ መብትሽ ነው። አትደረቢ አይደለም። እኔ ደሞ እኔ ደግሞ እያልኩ ያለሁት ነገር እንዲስተካከል፣ ከዚህ ልጅ ራቁ። ይሄ ልጅ የመጣበት መንገድ፣ የሚያስበው ነገር በሙሉ ልክ አይደለም። እኛ እንርቃለን። አንተ አግኝተህ ተደበድበሃል። ለምንድን ነው እኔ ለምንድን ነው የማገኘው? እናንተ እያገኛችሁት ስለሆነ ነው። እኔ ላገኘሁ ያልኩት። እሺ ከዚህ በኋላ እናገኝ፣ ደስ አለ ማለት አታገኝም። እኔ የምፈልገው እሱ ነው አለቀን። ውሸት ውሸት ግን አትበል። ማለት ከቻል ውሸት ውሸት ውሸት አትበል። እኔ ውሸታም እያልኩ ያለሁት እኮ ውሸታችሁ፣ ምናምን አትበል። እየተደባበቃችሁ ለምን ይሆናል? በግልጽ ለምን ደማ ታረጉት። አንተ ምን እያሰብክ ነው? ቪዲዮ እንደዚህ ይዛ ምንድነው ነገር የሚደባበቀው እንዴ? ቪዲዮ ይዛኮ ነው ሄደችው አይደል? ምንድነው የተደበቀው? አንቺ ለምን ትደረበ እንዴ ነገር እንጂ ተቃጠላ አልፈልግም። ይዛ ስለሄደች ቪዲዮ ነበር ቤት በሰላም አናግረኝ ስል ነይ እያልክ እኮ ነው። ለዛ ነው ሄድ ከቤት ይውጣ ያልኩህ እ እና እሺ የኔ ነኝ እንደዚህ ነው ምክንያቱም እኔ ሆን ብያ ናበረርኩኝ አንተና እንደዚያ ያን ሁሉ ነገር የፈጠርከው በቃ እኔ ነኝ፣ ችግር ፈጣሪው እኔ። እሺ አልደርስባችሁም፣ በቃ ችግር ፈጣሪው አሰናዋ። ይሄን ሁሉ ነገር የሚያደርገው አሰናው። አልደርስባችሁም፣ እንዳትደርሱብኝ። ቢስሚላ፣ አንተ ግን ምን እየሆንክ ነው? በአላህ ምንድን ነገር ከማይሆን ነገር እየጠበጠብክ እኮ ነው። እኔ ነኝ አደረግ ኧረ በኋላ ተረጋግተህ ቅድሚያ አዳምጥ። ኧረ በእናትህ ምን አላ ነገር እሺ መድረስ በኔ ነገር አይጠበቅብም። አንቺ እንደዚህ አንቺ እንደዚህ ማለት ዛሬ ትላንትና ምናልባት ላልኩት ቃል ይቅርታ ነው፣ ሌላ ነገር የለውም። ትላንት ውጣ አላልኩ እንጂ አንተ ያደረከው ልክ ሆኖ አይደለም። አንተ መጣህ በገዛ ቤቴ እየገፈተርከኝ ነው ውጪ ነው ውጪ ምናምን ነገር የሆነ ነገር ታረጉና እኛ እሺ እኔ ገነፍላለሁ፣ አልችልም አይደለ። በቃ ለምን እንደዛ ታደርጊያለሽ? አሳይኝ ወይ ማሳየት ነው አለቀ። ደውለሽ ወይ ደውለሽ ትሄድና ትመታዋለህ። ለምንድን ነው መመታው? ለምንድን ነው እንደዚህ የምታስቢው? እንዴት እናስብ? በቃ ያለ ድብድብ መፍትሄ የለም ነው? መፍትሄ የታስብ ኖሮ አስብልንም። ምክንያቱም ነገሩም ሙሉ እየገለበጥከው ነው። ይቅርታ እያልኩ ነው። እሱም ደግሞ ያደረከው ነገር ትክክል ሆኖ ሳይሆን እኔ ለተናገርኩት ይቅርታ

የምታወራው ነገር ግን ተቋለለ ራስ አንቺም፣ ሀይሚም ይህ ልጅ እያገኛችሁ ውሸት አደርድሩ አታስመስሉ። በቃ ይቅርባችሁ። ለምንድነው የምትለው? ሀሰን በቃ ይቅርባችሁ፣ አታስመስሉ። ሁለታችሁም መሆን ነገር ነው እየሰራችሁ ያላችሁት። በቃ እመኑ እመኝ በቃ አንቺም፣ እሷም፣ አንቺም እመኑና ከዚህ ልጁን አታገኙት። በቃ አያገባችሁም። ምን ማለት ነው አያገባችሁም። አያገባሽም። አንቺም በቃ ተረጋጋ። ይህቺ የሚስተካከል ነገር የለም። አይደለም አይደለም። በቃ መምታት እኮ ነው የቀረሽ። ከቤት ገፍትረሽ አባረርሽኝ። አሁን የቀረሽ መማታት ነው። እኔ የሚችኝ እሷም አንቺ የምትባሉትን አሰሙ ማለት አሰሙኝ። የምትባዩን ምንም ነገር እኮ ሰላም ይኑር። በቃ ተውን። ከዚህ በላይ ምንድን ነው ሰላም? እንድወጣላችሁ ነው ከህይወታችሁ የምትፈልጉት? ቆይ ቆይ፣ ህይወታችሁ እንድወጣ ነው የምትፈልጉት? እንደዚያ ነው ሰላም የሚስተካከለው? እንደዚህ ነው የምታስቢው አንቺም አታገኙ ከተባላችሁ ለምንድን ነው የምታገኙት? እኛን እያስናቃችሁ ነው እናንተ የምታገኙት። ይህን ነው የምትፈልጉት። እየዛተ እያስፈራራችሁ ስለሆነ እየዛተና እያስፈራራችሁ ስለሆነ ብቻ እና ህግ ባለ ህግ ሚዛናዊ ነው ምንድን ነው የምትወሪ? ሰለም የሚከሱ ህግ ቀላል ነገር ይመስላል። በጣም ጎበዝ፣ በጣም ጀግናሽ። በቃ አልሄድም አልሄድምእዚህ እኔ ጠራሽ ሂድ። ይቅርታ የማይገባ ከሆነ ሂድ። አስሬ ይቅርታ አትበይኝም። በቃ ሂድ እ ጉድ ፈላ። እኛ ውሸታም አይደለንም። ሲቀጥል ደግሞ ህፃን ልጆች አይደለንም። የምናደርገው ነገር በስነ ስርዓት ነው የምናውቀው ከዚህ በኋላ አንቺም ላይ የሚተደረቢላት እየተገናኛችሁ፣ ይሄ ችግር የሚፈልግ ልጅ ነው። እየነገርኳችሁ ነው። ባገኛችሁት ቁጥር የልቤ ልቤ እየሰጣችሁት ነው። አንቺ የምትደረቢ ከሆነ እሷም የሌለች የምታገኘው ከሆነ ቀጥሉ። እንዳትደርሱብኝ፣ እኔ አልደርስባችሁም። ይሄን ነው የምትፈልጉት አይደለ? በቃ እንደዚህ ነው የምታስበው። በጣም በጣም ደስ የሚል አስተሳሰብ ነው ያለ ካሰል እንዲህ ነው የሚቀጠለው። እንዲህ ምንም ነገር አይስተካከልም። አን እሺ፣ እኔ ምን ማለት ነው ያለብኝ? ማለቴ ምንድን ነው ልኩ? ምን ማለት ነው ይሄ? ለራሴ የራሱ እኮ እስከ መስጠት ድረስ አላውቅም። ዝም ማለት ይሻላል። ነገርኩ ይሁን። ሃይሚን ቢሆን ስታገኘው ብሩክ ላይ ያደረገው ነገር እንዴት ብቻ ነው? ሌላ ምንም አላማ ኖራት፣ አይደለም እንዴ? እና ሲጮህ ሄጅ ያገናኝቹ፣ ሌላ ችግር ይፈጠር አላቅም፣ ማዘም እንዳለ አላቅም፣ አላቅም ቤተሰቦች